ቁጭ ብሎ ስለ እግዚአብሔር ቸርነት መደነቅ ጸሎት እንደሆነ ታውቃለህ። ታቦት ቀርጻ ስሙን ጽፋ ታሳግድሃለች ለስሙ በጸሎት። እንዴት ነው መንፈሳዊ ህይወታችንን ማሳደግ የምንችለው? ጠቅላይ ሚኒስትራችንን ብላስ እሳቸውን ለማግኘት የምትሄድበት ርቀት አለ። አሁን ዛሬ ላገኘቸው ብትል ታገኛቸዋል። ታገኛቸ፣ ግን ስለ ጠየቅ ብቻ ደግሞ አይሰጥህ። አንተ ከንጉስ ጋር የምነጋገር እድል ቢሰጥ አጥንታ አይደል የምትሄድ ጽፈ ተለማምደ። የተሰጠ ደቂቃ ትንሽ ሊሆን የሚችለው አክብረው ነው የምታወራው። እግዚአብሔር ፊት የምታወራው ምንድን ነው? ንጹህና እውነተኛ ጸሎት ልናደርግ የምንችለው በምን አይነት መንገድ ነው? ከእግዚአብሔር ጋር መዋል እንዴት ያለ ነገር ነው! ያለ እግዚአብሔር መዋል ደግሞ እንዴት የሚያስፈራ ነገር ነው! አሁን እኛ ድሮ ማት ከአስር ሁለት ዓመት ተማሪው ሁሉ ከሁለት ከመጣ ደስ ይላል። ልክ እኮ አይደለም። እዩ፣ እንዴት ነህ? እግዚአብሔር ይመስገን። የዚቅ ቤተሰቦች እንዴት ናችሁ? የሁለተኛ ሳምንት የእንዴት መርሃ ግብራችን ነው። ዛሬ የምንነጋገርበት ወይም የምንወያይበት ርዕስ እንዴት እንጸልይ፣ እንዴት እንጸልይ፣ እንዴት እንጸልይ ከማለታችን በፊት ስለ ጸሎት ትንሽ ምንነት እናወራ። ያው ጸሎት ምን ማለት ነው? ጸሎት ምንድን ነው የሚለውን ብዙ ያውቀዋል። ግን ያው ጸሎት ከእግዚአብሔር ጋር የምንገናኝበት ድልድይ ነው። ከእግዚአብሔር ጋር የምናወራበት። ግን ጸሎት ሁሉ ጸሎት አይደለም። ይሄ እግዚአብሔርን የምር እንደምታወራው አላል አሁን እናንተ ስናወራ የምር እንደምትሰማኝ እያሰብኩ ነው የማወራ። ጸሎት ማለት የማይዳበሰውን የማታየውን የማትጨብጠውን እግዚአብሔርን አጠገብህ እንደሆነ እንደሚሰማ አምነህ የምታወራበት መንገድ ነው። ከእግዚአብሔር ጋር የምትገናኝበት መንገድ ነው። ቅዱስ ዮሐንስ አፈወርቅ ጸሎት እንዴት ያለች መብት ናት ይላል። በጣም በመገረም ነው ይህንን የሚለው፣ እንዴት ያለች መብት ናት ይላል። እና ለምሳሌ አድርጎ የሚያነሳው አንድ ንጉስ ቢኖር ወይም ደግሞ ጠቅላይ ሚኒስትራችንን ብላስ፣ እሳቸውን ለማግኘት የምትሄድበት ርቀት አለ። አሁን ዛሬ ላገኘው ታገኛቸዋለህ ታገኛቸው ከየት ይመጣል? ጭራሽ አመት ለፍተሃል፣ አታገኛቸው ትችላለህ። እነሱ ፍቃደኛ ከሆኑ ራሱ ተብሎ ና ጸሎት እንዴት ያለች መብትናት የሚለውን የፍጥረታት ሁሉ ንጉስ የሆነውን እግዚአብሔር አሁን እናንተ በመነጋገርበት ሰዓት እኔ ላውራው ብል ማውራት ይችላሉ ማለት እዚህ። እንዴት ያለች መብትናት እግዚአብሔር ለሰው ልጅ በፈለገው ሰዓት ንጉስ የሆነውን እግዚአብሔር በፈለገው ሰዓት ነው የምልህ ተኝቶም፣ እየሄደም ይሆናል በፈለገው ሰዓት ማነጋገር ሲፈልግ ማነጋገር የሚችልበት ትልቅ ስልጣን፣ ጸሎት በአጠቃላይ ስልጣን ይገርም ነው። በዚህ አይነት አረዳድ አይቼው አላቁ። እሺ አሁን እንዳልከኝ ከእግዚአብሔር ጋር የምንገናኝበት እግዚአብሔር ሙሉ ፍቃዱን እንድናገኘው ሙሉ ፍቃዱን የሰጠበት መንገድ ነው ጸሎት። ግን ንጹህና እውነተኛ ጸሎት ልናደርግ የምንችለው በምን አይነት መንገድ ነው? ምን አይነት ነው ነው ጸሎት? ቅድም እንዳልኩ ጸሎት ሁሉ ጸሎት አይደለም። ነው እና የመጀመሪያው በተሰበረ ልብና በንጽህና የሚጸለይ ጸሎት ትክክለኛው ጸሎት ትንቢታ ኢሳያስ ምዕራፍ 66 ቁጥር ሁለት ላይ መንፈሱም ወደ ተሰበረ ወደዛ ወደ ትሁቱ ይልና በቃሉ ወደሚንቀጠቀጥ ሰው መለከታሉ ይላል። እግዚአብሔር እዚህ የሚመለከተው ጸሎቱን የሚሰማው ሰው ትሁት ሆኖ ለሚጸልዩ ጸሎት፣ መንፈሱ ወደ ተሰበረ እና የሚጸል ሰው ሳይታበ የሚጸል ሰው መንፈሱ የተሰበረ ስብር ብሎ ኃጢአተኝነቱን አምኖ የሚጸል ሰው፣ የመጀመሪያው ንጹህና እውነተኛ ጸሎት የሚባለው ማለት ነው። ሁለተኛው እንደ ፈሪሳዩ ራሱን ያለማካበት እያካበተ የሚጸልየው ጸሎት አ ትክክለኛ ጸሎት እንደሱ መሆን የለበትም ነው። ጌታችን መድኃኒታችን ክርስቶስ በሉቃስ ወንጌል ላይ መሳሌ አድርጎ የሰጠው አንድ ፈሪሳዊና አንድ ቀራጭ ነበሩ ይለ። ቀራጩ ከቤተክርስቲያኑ ፈቀቅ ብሎ ቆሞ መጸለይ ጀመረ። ፈሪሳዊ ደግሞ ሄዶ ግንቡ ላይ ተለጥፎ ይጸልያል። ምን እያለ ያወራ ለሪፖርት ያቀርባል እግዚአብሔር በሳምንቱ ኮለቀን እጾማለው መጻውት አለው ምናምን ይልና ያንን ኃጢአተኛ አይቶ እንደዛ ኃጢአተኛ ስላላረከኝ ያመሰግናሉ ይላል። ፈቀራጩ ደግሞ የኃጢአተኝነት ስሜት ተሰምቶት ቅድም እንዳልኩ በተሰበረ ልብ ሆኖ ትሁት ሆኖ ቀና ብዬ እንኳን ሰማይን ንጹህ የሆነውን ሰማይን ላይ አይገባኝም እኔ ኃጢአተኛ ነኝ እያለ ያለቀሰ ጸለየ ሀጥ ጻድቅ ሆኖ ወጣ። ፈሪሳዊ ግን ከነ ኃጢአቱ ተመለሰ ይላል ወንጌላችን ማለት ስለዚህ በተሰበረ ልብ ቅድም እንዳልኩ ልክ እንደ ፈሪሳዊ መታበይ የሌለበት መሆን አለበት። እግዚአብሔር እኔ እንዲያረጋሉ እንዲያረጋሉ እንዲያረጋሉ ምትልበት ጸሎት አይደለም። ጸሎት አንዳንድ ሰው ቀድሞ ከማመስገን ከልመና ዘሎ እግዚአብሔር አሁን እንደምታየኝ ምናምን የሚል በጣም ብሶ ያሉ እና መታበይ የሌለበት አጢአተኝነትህን የምታምንበት ስብር የምታለቅስበት ጸሎት ነው ትክክለኛ ጸሎት እና እግዚአብሔር ፊት እንደቆም ከምን የምትቆመው ጸሎት እና ማን ፊት ነው የቆምከው? ዝም ብለህ ስታስበው ከእሱ የጻድቅነት ኃያልነት የተነሳ ራስን ዝም ብለህ ስታስበው ምንም ነ እና ምንምነት የእውነት እግዚአብሔር ፊት እንደቆመ ከምታስብ ከሆነ ምንምነት ነው የሚሰማ። እንደ ፈሪሳዊ አትታበዩ እና በተሰበረ ልብ ሆነ እንደ ፈሪሳዊ መታበይ የለበት ጸሎት ነው ንጹሕና እውነተኛ እግዚአብሔር የሚቀበለው ጸሎት ማለት ነው። ሶስተኛው እውነተኛና በመከራ የተፈተነ ጸሎት ነው። እውነተኛ ጸሎት በመከራ የተፈተነ ጸሎት ነው። ያ ማለት ማለት ብዙ ያልተመለሰለ ጸሎት የለም። አንዳንድ ሰው እኮ ጸሎት ያልተመለሰም ብሎ ከእግዚአብሔር የራቀ ብዙል እግዚአብሔርን ያማርር በጣም ብዙ ሰዋል። እና ይሄ በፍቅር የሚጸለይና በመከራ የተፈተነ ጸሎት፣ አንዳንድ የምትችላቸው ሰዎች የሉም። በጣም ስለምትወዳቸው የምትችላቸው ምንም ቢያደርጉ ባይሰሙ ባያናግሩ የምትችላቸው ሰዎች አሉ። እግዚአብሔር ያው በጸሎት ውስጥ ጽናት፣ ትዕግስትን በጣም ይፈልጋል። ስለ ጠየቅ ብቻም ደግሞ አይሰጥም አይደል? ጠይቁኝ ይሰጣችኋል፣ አንኳኩ ይከፈትላችኋል ብሏል በቃሉ መጠየቅ ግዴታ አለብን፣ ግን ስለ ጠየቅ ብቻ ደግሞ አይሰጠ። ምክንያቱም አባተ ነው የሚያስፈልግህን ያውቃል። የአንተ የልጅነት እውቀትና የአባትነት እውቀት በጣም ነው የሚለያየው። ለምሳሌ ልጅ እያለን ብዙ የጠየቅናቸው ነገሮች አሉ፣ ግን የማይጠቅሙ ነበሩ። ምድጃ ሄደን እሳት ለመንካት ፈልገናል፣ ግን ከልክለሆነ እና ሺ ጊዜ ፍርፍር ብልታለቅ ስም አያስነኩ ስለት ብትፈልግ አይሰጠም። ታፍላፍ የሚባል ነገር አለ። በቃ የአባትና የእናት ፍቅር የምትፈልገውን የሚያስፈልግህን ነገር ነው የሚሰጡ እና በመከራ የተፈተነ በመከራ ውስጥ ሆነ የምትጸልየው አላር ይሄ በትግስት በጽናት ሆነ እየጠበቅከው ሳይደረግልህ የምትፈልገው ነገር ሳይደረግልህ እግዚአብሔር የሚያስፈልገኝ ግን ያውቃል፣ አንተ የምታስፈልገኝ ስጠኝ የምፈልገውን ሳይሆን እያልክ በመከራ የሚፈተን ከዛ በፍቅር ደግሞ እግዚአብሔርን ወደኸው አፍቅረው የምታደርገው ጸሎት ነው እውነተኛና ንጹሕ ጸሎት የሚባለው ማለት ነው። ሌላኛው መንፈሳዊ ፍርሃት የተሞላበት ጸሎት ነው። መንፈሳዊ ፍርሃት ማለት የእግዚአብሔርን ኃያልነት አምነህ ፈርተህ የምትቆምበት ማለት ነው። ቅድም እንዳልኩ እግዚአብሔር የሚመለከተው ወደዚህ ሰው መለከታለሁ ያለው በቃሉ ወደሚንቀጠቀጥ ነው የሚለው። የእግዚአብሔርን ስም አሁን ቃሉን ስንጠራው እራሱ አሁን ያምላክህን የእግዚአብሔርን ስም በከንቱ አትጥራ ነው የሚለው። እንደውም አንድ አባት ነበሩ፣ በጣም በቃ ቃሉ ለቀልድም ለምንም፣ ዛሬ እኮ እንደፈለግን ነው የምንጠቀመው። ቅዱሳን ሁሉ የሚሰግዱለትን መላእክት የሚሰግዱለትን ስም ነው። እንግዲህ ቅዱስ ጳውሎስ መልእክት ላይ ጉልበት ሁሉ ለኢየሱስ ክርስቶስ ለስሙ ይስገድ ነው ይላል እና ለክርስቶስ አይደለም ለስሙ ለስሙ ለስሙ እንኳን ይሰግዳል። ዛሬ ኢየሱስ ጌታ ነው እየተባለ ሽንት ቤት ሌራ ይጸፋ ታክሲ ላይ ታያለህ አይደል? የእኛ ቤተክርስቲያን ግን ታቦት ቀርፃ ስሙን ጽፋ ታሳግድሃለች። ለስም ለስም ይሰግዳል። እና በፍርሃት የእግዚአብሔርን ስም ስጠራ፣ በፍርሃት የምትቆምበት ገናንነቱን፣ ሀያልነቱን እያሰብክ የምትቆምበት ጸሎት ነው ትክክለኛ እውነተኛ ጸሎት የሚባለው ማለት ነው። እና እንደ አባት እንደውም እግዚአብሔር ሲባል የሚሰግዱ አባት ነበሩ ሰው ለቀልድም ለምን የሚበለው እግዚአብሔር ሲል ይሰግዳሉ፣ እና እሳቸው እንዳይሰግዱ ብሎ ሰዎች ያንን ስም ከመጥራት ተቆጠቡ። ይል ለማምለክ ለመዘመር ካልሆነ በቀር ያንን ስም አይጠሩትም። የአምላካችን ስም በከንቱ አይጠሩም። እና ለስሙ ክብር ሲኖር ቅድም እንዳልኩ ትክክለኛ ጸሎት እግዚአብሔር መተክል እያወራሁ እንደሆነ ማመን ከዛ ማን ነው እግዚአብሔር፣ እግዚአብሔርን ብለህ ስታውቀው መላእክት ሁለት ክንፋቸውን በግራቸው ሁለት ክንፋቸውን ሸፍነው እየበረሩ የሚሰግዱለት አምላክ ነው። ዛሬ አንተ ቆመህ አምላኬ ስትለው አቤት እያለ የሚያዳምጥ እንደው ማር ይስሐቅ ምን ይላል? እሳት ፊት እንደቆምክ እያሰብክ ጸልይ ነው የሚለው። እዚህ መንፈሳዊ ፍርሃትን እየተሞላበት ጸሎት መሆን አለበት። ሌላኛው በእምነት መጸለይ ቀደም እንዳልኩ ነው፣ በጣም ማመን አለ በእግዚአብሔርን እያወራው እንደው ለምን ይመስ። አሁን በጣም የሚቸገርበት ጉዳይ ምንድን ነው? ዲስትራክሽን፣ ወደ በኋላ እናነሳዋለን እንዴት መጸለይ እንዳለብን ስናወራ ዲስትራክት የምትሆነው እየሰማህ እንደሆነ ስለማታምን ገብቷል? እኔ አሁን አንተን እያወረው ለምን ዲስትራክት ማለት ብሮ መሀል ሀሳብ የማይሰርቅ እያየ ነው እየሰማ ነው እያዳመጥክኝ እንደሆነ አውቃለሁ። ውስጤ አምኖታል። ለትንሽ ደቂቃ እንኳን ልጠራጠር አልችልም። እያወሮ ዝም ብ ሀሳብ የተሰረቀ ልል አልችልም። እግዚአብሔር ፊትና ጸሎት ፊት ሀሳባችን የሚሰረቀው ለምንድን ነው? እግዚአብሔር እየሰማን እንደሆነ ስለማናምን ነው። በትክክለኛ በእምነት መጸለ ያለበት እንደሚሰማ አምነህ መጸለ ያለበት እ በጸሎት መርዘምና ማጠር አይደለም እግዚአብሔር እግዚአብሔር ጌታ ሆይ ስትል አቤት የሚል አምላክ ነው። ቅድም እንዳልኩ በጣም የሚያስደንቅ ነገር ነው ጸሎት። እንዴት ያለሽ መብትናት ቅዱሳን ሰፍርቅ እንዲህ ሀያሉን እግዚአብሔር ዝም ብለ ተኝታ አልጋ ላይ ዝም ብለ አስባ፣ ዝም ብለ ተኝታ እግዚአብሔር ሆይ ስትል እሱ ለመስማት አንተ ዝግጅ ነው። እንዴት ያለሽ መብትናት ነው። እና ማመን ያለበት በጣም በጣም በጥልቀት በእምነት መጸለ ያለበት የመጨረሻው በጥልቀትና በማስተዋል የምንናገራቸውን የምናወራቸውን፣ ምን ጸልዩ ምንድን ነው ምትለም? ጌታችን መድኃኒታችን ኢየሱስ ክርስቶስ ምትለመኑትን አታውቁ የሚል በፖርታል ምንድን ነው እየለመኝ ያለሁ? እውነት እግዚአብሔር አንተ ስለምታወራው ነገር እውነት ኬር ይሰጣል? ስለምታወራቸው፣ ስለምጠይቀው ማቴሪያል ስለሆኑ ነገሮች፣ አለማዊ ስለሆኑ የማይሆኑ ነገሮች እውነት የሆነ ጊዜ ሰጥቶ የሚሰማ ይመስላል? ይሰማሃል እኮ ግን ምንድን ነው የምታወራው? እግዚአብሔር ፊት አንተ ከንጉስ ጋር የመነጋገር እድል ቢሰጥ አጥንተህ አይደል የምትሄድ፣ ጽፈ ተለማምደ። የተሰጠ ደቂቃ ትንሽ ሊሆን የሚችለው አክብረው ነው የምታወራው። እግዚአብሔር ፊት የምታወራው ምንድን ነው? በጣም ማስተዋል ያስፈልጋል። የምንናገራቸው ነገሮች ምን ጸለይን ነገር መ እስቲ እንደ ፊያታዊ ዜማ ቤቱ ጌ በመንግስት በመጣ ጊዜ ያስበኝ ብለን የጸለይ ነው። መቼ ነው እንግዲህ አስበው። የገነትን መክፈቻ ቁልፍ የተሰጠው ከሁሉ ቅዱሳን ከብሉይ ኪዳን ከነበሩ ቅዱሳን በፊት የገባው አንድ ወንበዴ ነው። በአንድ አረፍተ ነገር፣ በአንድ ጸሎት፣ በመንግስት በመጣ ጊዜ ያስበኝ ብለን ጸለይ እናውቃለን አደል። ምናልባት ካመሰገንም በኋላ ልመና ነው ይህን አድርግልኝ፣ ይህን አድርግልኝ፣ ይህን አድርግልኝ ነው ጉዳዩ እና እግዚአብሔር ብዙ ከእጁ የሚጠብቁ ብዙ ፍጥረታት አሉ። ብዙ አሉ የሚለምኑት፣ አላጣ የሚጠይቀው፣ አላጣ እግዚአብሔር እሱን የሚወደው ነው ያጠው እና በጥልቀትና በማስተዋል ጥልቅ የሆነ ጸሎት ይሻላል። የአስር ደቂቃ ጸሎት ይሻላል። አብዝተኸው ረጅም ሰዓት ቆመህ ምንም የማታስተበ ሰው ጸሎት ይልቅ ለትንሽ ደቂቃ በጥልቀትና በማስተዋል እግዚአብሔርን እያሰብክ በእንባ የምትጸልዩ ጸሎት፣ እውነተኛ ጸሎት በእንባ የሚጸልይ ጸሎት። እንባ ኢሞሽናል ስትሆን ነው አለ የሚመጣው ቀላል ነገር አይደለም። ምን ወንድ ልጅ ሴት ልጅ ማልቀስ ቀላል ነገር አይደለም። ጸሎት ፊት ማልቀስ ማለት በቃ በጥልቀት ነው እየጸለክ ያለው ማለት ገብቷል። አንዳንድ ሰው አሁን ከአጠገብ ሆኖ ስለ ችግሩ ስለ ሀዘኑ ሲያወራ ያለቅሰ፣ ለምን በቃ ያምናል። በቃ እየሰማኝ ነው እየተረዳኝ ነው ብሎ ያስብ። እግዚአብሔር እንደሚረዳው የሚያስብ ሰው፣ በእምነት የሚጸልይ ሰው በእንባ የሚጸልዩ ጸሎት ነው እና እንባ የተቀላቀለ በጥልቅ የሆነ እና በማስተዋል የምንጸልዩ ጸሎት ነው። እነዚህ ናቸው ንጹህና እውነተኛ ጸሎት የሚባሉት። በመጨረሻ ምንድን ነው ልጠይቅ የምፈልገው በጸሎት እንዴት ነው መንፈሳዊ ህይወታችንን ማሳደግ የምንችለው? ያው መንፈሳዊ ህይወት ከጊዜ ወደ ጊዜ የሚያድግ ነው አይደል? በአንድ ጊዜ የሚሰጥ አይደለም ሰው እንዴት ነው መንፈሳዊ ህይወታችንን በጸሎት ልናሳድግ የምንችለው? አዎ ትልቁ መንፈሳዊ ተግባር ነው ጸሎት። መንፈሳዊ ህይወትን ጸሎት ካላሳደገው ምንም ሊያሳደገው አይችልም። ሌሎችም ትርፋቶች አሉ፣ ምጽዋት፣ ጾም የመሳሰሉት እና መንፈሳዊ ህይወትን በጸሎት ለማሳደግ መጀመሪያም ሃቢት ማድረግ ያለብህ፣ ጸሎት ላይ ማካተት ያለብህ ነገሮች ከእግዚአብሔር ጋር የምትነጋገርበትን ጊዜ ረዘም ለማድረግ ሞክር ነው። ቅድም እንዳልኩ ንጹህና እውነተኛው ጸሎት ምን እንደሆነ አይተናል። ማመን አለብህ፣ እግዚአብሔር እየሰማህ እንደሆነ ማመን አለብህ ከምንክ እና የምትወደው ከሆነ ዲስትራክት አትሆንም ብለናል። ስለዚህ አርዝመው ነው ከእግዚአብሔር ጋር የምትነጋገርበትን ጊዜ አሉ አርዝመው። ሳታቋርጡ ጸልዩ ይላል አስበው፣ መጽሐፍ ቅዱስ ማለት ሳንበላ ሳንጠጣ ሳንራመድ ስራ ሳንሰራ ማለት ነው አይደለም፣ ቤትም ቦታ የሚመለክ አምላክ ነው ያለ። ስለዚህ ሳታቋርጥ መጸለይ ማለት ቢያንስ ከእግዚአብሔር ጋር የምትነጋገርበትን ሰዓት ለማርዘም ሞክር በቀን እቅድህ ለጸሎት የምትሰጠው ሰዓት ደቂቃ ረዘም ረዘም እያለ መምጣት አለበት። ከእግዚአብሔር ጋር የምትነጋገርበት ሰዓት ማለት ነው። ስለዚህ ጠዋት ብቻ ላይሆን ይችላል። ማታ ትጸልያለህ፣ ስትበላት ትጸልያለህ። ስለዚህ ጸሎትን በየቦታው ለማካተት መሞከር ነው። ወደኋላ ስለምን ሆነ ይህን ብቻ ማንሳት እና በቀን ዕቅድ ውስጥ ከእግዚአብሔር ጋር የምትነጋገርበትን ሰዓት ረዘም ለማድረግ ሞክር። ታክሲ ላይ ስትሄድ እግዚአብሔርን አውረው። ጌታዬና መድኃኒቴ ኢየሱስ ክርስቶስ ወይ ብለህ አውረው። ሰማዩን ስታየው አድንቀው፣ ምድሩን ስታየው፣ ፍጥረታቱን ስታየው እንዴት ያለ አምላክ ነው እያልክ አውረው። ተዘክሮተ እግዚአብሔር ነው ጸሎት። በነገራችን ቁጭ ብሎ ስለ እግዚአብሔር ቸርነት መደነቅ ጸሎት እንደሆነ ታውቃለህ። ቁጭ ብለህ አይ እግዚአብሔር እንደ ምረቱ እኮ ብሎ መደነቅ ጸሎት፣ ትክክለኛ ጸሎት። በቃ ይሄ ተዘክሮተ እግዚአብሔር ነው። ልብህ እግዚአብሔርን እያሰበ ነው። ቀደም ጸሎት ከእግዚአብሔር ጋር የምንገናኝበት ድልድይ ነው፣ እግዚአብሔር መነጋገሪያ መንገዳችን ነው ብለን በቃ እግዚአብሔር የምታስብበት ነው። እና ያቺን ደቂቃዋን ሰዓቷን ረዘም ለማድረግ ብሄድክበት ሁሉ እግዚአብሔርን ማሰብ ያስፈልጋል መንፈሳዊ ህይወትን በደንብ ለማሳደግ ምክንያቱም ይሄ ፍቅረ እግዚአብሔርን ስለሚጨምር ማለት ነው። የእግዚአብሔር ፍቅር ጨመረ ማለት ደግሞ በጣም ብዙ ለውጥ ነው የሚመጣው መንፈሳዊ ህይወት ላይ። ሌላኛው በማለዳ ተነስተ መጸለይ። እኛ ቤተክርስቲያን የምታስተምረው ብዙ ሰው የማያውቀው ከመጸለይ በፊት እጅህን መታጠብ አለብህ፣ ንጹህ መሆን አለብህ። እጅህን ታጥበህ ፊትህን ታጥበህ መጸለይ አለብህ። ምን ይላሉ አቡነ ሽኖዳ ሰው ይህንን ሲያነሱ ጠዋት ስትነሳ ምናልባት ሁሉም ሰው ተኝቶ ሊሆን ይችላል። ከማንም ጋር አትነጋገር። የመጀመሪያው ከአንደበትህ የሚወጣው ቃል የአምላክህ ስም ይሁን። ከጸሎት በፊት ምንም አይነት ነገር አታርግ፣ ስልክህን አትንከ። አይንህ የመጀመሪያው ማየት ያለበት ነገር የጸሎት መጽሐፍህን ይሁን። ጆሮ መስማት ያለበት የእግዚአብሔርን ቃል ይሁን። አንደበትህ ማውራት ያለበት ከእግዚአብሔር ጋር መሆን አለበት። ምክንያቱም በንጹህ ልብ ነው የምትነሳው። ጠዋት ያደረጋት ነገር ነው ባይዘ ሙሉ ቀንን ሊያበላሸውም ሊሰሩ የሚችል ከእግዚአብሔር ጋር መዋል እንዴት ያለ ነገር ነው። ያለ እግዚአብሔር መዋል ደግሞ እንዴት የሚያስፈራ ነገር ነው። ስለዚህ ጠዋት ስትነሳ እጅህን ታጠብ፣ ማንንም ሳትቀሰቅስ ነጠላን አድርገ አንድ ቀን ያ ሰው ቢያናግርህ እንኳን አትመልስለት። ቤተሰብህ ቢያናግርህ እንኳን አትመልስለት። ጸሎት አላረገም በቃ ይሄ መታወቅ አለበት። በማለዳ የመጀመሪያው ስራ ሊሆን የሚገባው ሁለት ደቂቃ ጸልይ፣ አንድ ደቂቃ ጸልይ ብቻ የጌታን ስም በቃ ከእንቅልፍ እንደተነሳ ጥራው ነው በማለዳ ተነስቶ መፀለይ ያስፈልጋል ማለት ነው። እንደ ስርዓትም በነገራችን ላይ የቤተክርስቲያናችን የጸሎት ጊዜያት ብላ የሰፈረቻቸው ጊዜዎች አሉ አይደል? ምናልባት ስለነሱ ማለት ከቻለን ጊዜ ካለ አሁን ላነሳው ነበር። በየሰዓቱ መጸለይ ልመድ ነው መንፈሳዊትን። በየሰዓቱ ማለት እራሷ የሰጠችው የሰባቱ የጸሎት ጊዜያት አሉ። አሁን አንዳንድ ሰው ጠዋት መጸለይ እንኳን ይሄ ምንድን ነው በወጉ በኮነነ ምናም ይባል ምንም አንተ እግዚአብሔርን ለማሰብ እንዴ ሰባቴ እኮ በጣም ትንሽ እኮ ማሰብ ነው እኮ የተባልከው። እግዚአብሔርን ማውራት ነው፣ ስንት ነገር እናወራለን። ከምትወደው ሰው ጋር ቀን ሙሉ ብታወራ ይሰለቻል። ሰባቴ አውራው ከእግዚአብሔር ጋር ነው። አንዳንዴ ፀሎት እንደ ስራ ምናየው ለምን መሰለ እግዚአብሔርን ማውራት እንደሆነ ስለማናስብ እና ደግሞ በትንሹ አንጀምርም። ዘሎ የሰው ልጅ ፀሎት ሲጀምር በመዝሙረ ዳዊት እና ወዳሴ ማርያም የሚል እና ጠዋት ሲነሳ ቀና መዝሙረ ዳዊት አድርሼ ምናምን ይላል እና እግዚአብሔርን ማነጋገር እኮ ነው። በቀለም እንደምናከብደው አላውቅም። እና በየሰዓቱ ለመጸለይ ልምድ አላርም ሙላ ሰዓት ላይ፣ ከዛ በጠራ ቁጥር አንድ ሰላም ለኪ አድርስ፣ ወይ ደግሞ ጂሰስ ፕሬየር ውጪዎቹ የሚሉት አሉ። እኛ ቤተክርስቲያን ደግሞ ጊዜው ማረነ ክርስቶስ ነው የምትለው፣ ጌታዬና መድኃኒቴ ኢየሱስ ክርስቶስ ይህን አጤተኛውን ማረኝ። ስንት ሰከንድ እንደሆነ እጂ በጣም ፓወርፉል ጸሎት ነው በነገራችን ላይ። እኔ ለተመልካቾቻችን መጋበዘ ይህ ችግሩ ስትሆን ተስፋ ስታጣ፣ የሆን ነገር ሲገጥመ በቃ ይህንን ጸሎት በለው ቤተክርስቲያናችን እንዳስተማረ ጊዜው ማረነ ክርስቶስ አስራሁለት ጊዜ ሁን ይከብዳል ለ እጅህ ወደኋላ አድርገህ ሊሆን ይችላል ተብቅ አድርገህ እግዚኦ ማርቶስ እና በዛ ሰከንዱ ሰባቴ አይደል ቀስ እያልክ ማሳደግ ነው በቃ እና በየሰዓቱ መጸለይ መልመድ አለብን ይህቺን ትንሿ አንጸሎት አቤቱ ጌታዬና መድኃኒት ኢየሱስ ክርስቶስ ይህን ኃጢአተኛውን ይቅር በለኝ ከቻለን ደግሞ አንድ ሰላም ለኪ ማድረስ በዛ ሰዓት እግዚአብሔርን ማሰብ ማለት ነው እና በየሰዓቱ መጸለይ መልመድ ያስፈልጋል መልካም በጣም ቆንጆ ነገር ነው እያወራን ያለ ነው እንደሁል ጊዜው፣ እስቲ በስተ መጨረሻ ስለ ጸሎት ልትል የምትፈልጋት ወይም ልታስተላልፍ የምትፈልገው አጭር መልእክት ካለ ው ቅድሙ እንደ መጨረሻ ያህል መካተት ያለባቸው ነገሮች አንደኛ ባለህበት ስፍራ መጸለይ መልመድ አለብህ። ቅድም እንዳልኩ በሁሉም ቦታ መጸለይ የሚችል ነገር ነው ጸሎት ነው። ሁለት ደግሞ ለሌሎች መጸለይ መልመድ አለብን። ለሌሎች መጸለይ በቃ በጣም ወሳኙ ነገር። እናም ቅዱስ ዮሐንስ አፈወርቅ ስለ ራሳ ጸልይ ነው የሚለው ዝም ብለህ ስለ ሰው ጸልይ እና እግዚአብሔር አንተን ቀዳዳ ይሸፍንልሃል። በጣም ብዙ ወንድሞች አሉ፣ በጣም ብዙ እህቶች አሉ። አንተ በማታውቀው ነገር የሚያልፉ ብዙ ወንድም እህቶች አባት እናት አለ፣ ብዙ ወጣቶች አሉ፣ ሀገር አለች። እና አስብ። በጸሎት ስለሌላው መጸለይ ባይዞ መንፈሱ ህይወትን ከፍ ነው የሚያደርገው፣ ነፍስህን ከፍ ነው የሚያደርገው። ምክንያቱም ክርስትና ራስን መካድ ከእኔነት ወጥቶ እኛ ውስጥ መግባት። ስለዚህ እንዴት ወንድምህን ትረሳለህ ጸሎት መሃል? እንደውም እጅግ በጣም የሚደንቅ ቃል አለ ይሄ በባለንጀራው ህመም ላይ ራሱን ተክቶ እያለቀሰ ባለንጀራዬን ማርልኝ እያለ ከሚያለቅስ ሰው የክርስቶስ መዓዛ ይሸትታል ይል። ክርስቶስ መስዋዕት አይደል? አንዱ ስለ ሁሉ ሞት አይደል? እና በዛ በወንድምህ ስቃይ በሚሰቃየው ወንድምህ ቦታ ውስጥ ራስህን ከተ ጌታዬ ማርልኝ እያልክ መጸለይ አንደኛ አንተንም ነው የሚያስምርህ። ሁለት፣ በቃ ክርስቶስ የክርስቶስ መዓዛ ከአንተ ይሸትታል። እግዚአብሔርን መምሰል ነው ስለ ስሌለው መጸለይ መስዋዕትነት ስለሆነ ጊዜን አሳልፎ መስጠት ስለሆነ ማለት ነው። በዚህ መሃል ሁለት መነኮሳት ነበሩ እና አንዱ መነኮስ እጅግ በጣም አፀያፊ ኃጢአት ይሰራ ነበረ በዛው በቤተክርስቲያኑ በገዳም ውስጥ ማለት ነው። እና አንድ መልአክ ለጓደኛው ለዛኛው ለማይሰራው መጥቶ፣ ወንድምህ በእንደዚህ አይነት ኃጢአት እየተቸገረ ነው ያለው፣ ስለዚህ አውጣው እርዳው ይለዋል። እዚህ ያ ሰው ይሄድና እንዲህ እየሰራ ነው ብሎ ማሸማቅ ስላልፈለገ የእሱን ኃጢአት እንደራሱ አድርጎ ወንድሜ በእንደዚህ አይነት ኃጢአት እየተፈተንኩ ነው፣ ና ምን ትመክረኛለህ አለ። ከዛ ያው ይሄ እንትንህን ሲጋሩ ደስ ይለ የለ አሁን እኛ ድሮ ማት ከአስሩ ሁለት አመት ተማሪው ሁሉ ከሁለት ከመጣ ደስ ይላል ልክ እኮ አይደለም በቃ ስሜትን የሚጋራ ስላገኘ ልክ እንደዛ ያ መነኩሴ የሚገራዋ ሰው እንዳገኘ ተሰማው እኔም እኔ እኮ በዚህ ይፈትናሉ አለ እውነትህን ነው አዎ ስለዚህ አብረ እንሳ ንግባ በቃ እግዚአብሔርን ይቅርታን ጠይቃለው አብሮ መስገድ በቃ አብረው ማለት ያ እኮ ምንም አላደረግም። ለጓደኛው ሲል አብረው በአት ዘግቶ ማድረግ ጀምሩ። እግዚአብሔር ተገልጦ ስለ ጓደኛህ ብዬ ነው የሚለው ስለ ባልንጀራ ብዬ ሁለታችሁን ምሬያችኋለሁ። እና በአንተ ምክንያት ብዙ በጸሎትና በጾም ብቻ ምክንያት ማስማር ትችላለህ። ሰውን ማስገባት ወደ መንግሥተ ሰማያት መሳብ ትችላለህ። እና ለሌላው መጸለይ እጅግ በጣም መልካም ነገር ነው። ይህንን ማሳያ ያስፈልጋል። ያለ ጸሎት መኖር በጣም ከባድ፣ ጸሎት ሳያደርጉ መዋል በጣም ከባድ። ያለ እግዚአብሔር መዋል በጣም የሚያስፈራ ነገር ምን ጋራንቲ ይዘህ ነው የምትወጣው። እና በጣም መረዳት ያለብን ነገር ጸሎት ጸሎት እጅግ በጣም ፓወርፉል የሆነ ነገር ለህይወታችን እንደሆነ ቤተክርስቲያናችን ብዙ አስተምሮ እንዳለት ካነበብን ከጠየቅን እንዴት መጸልይ እንዳለብን የምታስተምርብን ብዙ አይነት አስተምሮ እነሱ መጠየቅ አለባቸው። በአጠቃላይ ይመስላል። በጣም በጣም በጣም እጅግ በጣም ነው የምናመሰግነው በእውነት በእኛም በተመልካቾቻችንም ስም፣ ያው የሁልጊዜ ልማዳችን አይቀርም ዛሬ የምንመጻፋል የዛሬው መጽሐፌ አምስቱ የንስሐ መንገዶች የሚለውን የቅዱስ ዮሐንስ አፈወርቅ ገብረ እግዚአብሔር ኪደ እንደተረጎመ ነው። ጀማሪ አንባቢዎች መንፈሳዊ መጽሐፍትን ምን እናንብብ ካሉ ከዚህ መጽሐፍ እንዲጀምሩ ነው ሪኮመንድ ማድረገው። ምክንያቱም በጣም አጫጭር ነው፣ እያንዳንዱ በጣም አጫጭር አንዳንድ ገጽ ሊሆን ይችላል፣ እና የተውጣጡ ድርሳኖችን ነው ስለ ቅዱስ ዮሐንስ አፈወርቅ የሚለው እና ይህን መጽሐፍ ነው መጠቆማቸው፣ አምስቱ የንስሐ መንገዶች እና ሌሎችም በገብረ እግዚአብሔር ኪደህ እንዲያነቡት ነው። በጣም በጣም እናመሰግናለን። አትሰጠኝ ወይ ለሌላ ሰው? በጣም እናመሰግናለን። እዩ በነገራችን ላይ ስለ ንስሐ ማውራታችን አይቀርም። ይህንን ተመልካቾቻችንም እንዲያውቁት እንዲያስቡት ስለምንፈልግ ሰዎች እንዴት ንስሐ መግባት እንዳለባቸው በጣም ብዙ ብዙ ብዙ ሰው ጥያቄ ያለው እና በዛው ማስታከል ለመናገር ያክል ነው። አምስቱን የንስሐ መንገዶች እንደ ሁልጊዜው በዚህ ሳምንት ስንት እንስጥ? ሶስት፣ አምስት ይበቃል። ሶስት ይበቃል። መልካም ለሶስት ተመልካቾቻችን ኢንቦክስ ብታደርጉልን ከስር በምናስቀምጣቸው የሶሻል ሚዲያ ፕላትፎርሞቻችን ብታስቀምጡልን ለቀደሙት ሶስት እንሰጣለን። ነገር ግን ኦርደር ማድረግ የምትፈልጉ ከሆነ በእኛ በኩል ማግኘት ትችላላችሁ በተለያዩ መጽሐፍ መደብሮችን ማግኘት ይችላሉ ወይ ስለዚህ አንብቧቸው በጣም ይጠቅመናል ይጠቅሟቸዋል እዩ እግዚአብሔር ያክብርልን እናመሰግናለን ይህ ዚቅ ሚዲያ ነው ለባለማህተቦች የምናዘጋጀው ልዩ የእንዴት መርሃ ግብር በሚቀጥለው ሳምንት በሌላ እንዴት መርሃ ግብር እንገናኛለን ሰላም እግዚአብሔር ከሁላችን ጋር ይሁን